አስቀድሜ ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። እንዴት አላችሁ? እኔ በጣም ደህና ነኝ። ይሄን ቪዲዮ እንግዲህ እንደተለመደው ብዙዎች ጋር ይደርስ አድርጉ። በቀጥታ ወደ ዛሬው መራገብር እናልፋለን። ዛሬ እኛ ክርስቲያኖች ስንታይ የሚታይልን ራሱ መድኃኔ ዓለም ኢየሱስ ክርስቶስ ነው። ያለዚያማ በየትኛው ምግባን፣ በየትኛው የጥልቅ ስራ በምኑ ምኑን መላ ዘመናችን እንሥራ ብንል የጽርቅ ሥራ ብንሠራ እኮ ዋጋ ሊሆን አይችልም ያለ ሐቅ ያየው እሱ ነው። ፍጹም ቅዱስ፣ ፍጹም ጻድቅ፣ ፍጹም የዋህ፣ ፍጹም ደግ፣ ፍጹም ቸር እንከን የሌለበት ሆኖ ያገኘው እሱን ነው። አዳም ከመበደሉ በፊት የነበረውን ተፈቅሮ ሆኖ ነው የተገለጠው። አሁን በእሱ ተጠቅለን ነው አሁን እኛ ተስፋ ያለን የእሱ የአካሉ ብልቶች ሆነን ነው፣ እሱ ራሳችን ሆኖ ነው። ስለዚህ አንድ የምንሆንበትን ጥበብ ይግለጥላችሁ። እኛንም ደግሞ ስለ ትንሣኤ ሙታን የምንሰብክ በክርስቶስ አንድ አካልን በለን የምንናገር ዛሬ የመንጋውን እንዴት አድርገን ይበታተን ነው ኦርቶዶክስ አይባል ካቶሊክ አይባል ፕሮቴስታንት አይባል በጥንቱኑና ያወጣነው ጭመኛን ያደረግነው ለያየነው ስለዚህ አሁንም ቀኑ አልመሸም። እያንዳንዳችን ወደ ልባችን መመለስ ከመላእክት ጋር አብረን መቀደስ። ስለዚህ ፍቅር የኃጢአትን ብዛት ይሸፍናል ይላል። በዓለም ሙሉ ስለሆነ በዓለም ሙሉ ያለነው ለመጠቅለል ኢምንት ነው ለሱ። ቃልዮት ያሰማልን አባታችን ብፁዕ አቡነ ባርናባስ ጸጋና ሰላም ይብዛሉ። በጣም የሚገርም ነው እና ለሰማችሁት ላስተዋላችሁ እጅግ መድኃኒት የሆነ ትምህርት ነው። እኔ መድኃኒት ነው ብያዋለሁ፣ ፈዋሽ ነውና። ሳላይህ ትዝ ትለኛለህ፣ ሳልስምህ ትናፍቀኛለህ። ተመስገን። ናፍቆትህን በሰማይ ላይ በምድር ላይ ትቀኛለህ። እልፍኜን ሳትረግጠው ደጄን አልፈህ ቤቴ ትገኛለህ። እወድሃለሁ አፈቅረሃለሁ ምን ትለኛለ? አለህኝ ብዬ ማሳይህ ሀብተ ሰማይ ቅን ዓለሜ፣ ከረብሻዬ የምታረጋኝ የእውነተኛ ሰላሜ፣ እንኳንስ በቀን ብርሃን የማትለየኝ በህልሜ፣ ስምህን ስጠራው ብቻ የሚሽርልኝ ህመሜ፣ በአንተ ስም ስጸልይ ጭንቀት ወዴት ይገኛል? ኢየሱስ የዛሬ የነገ ትላንት የዘላለሜ ንጉሥ ኢየሱስ ዘመን ይሄ ባረክ ወንድም ያሬዶ የሚገርም እንትን ነው። መድብልና ግጥም ነው ያቀረብክልን። ኢየሱስ ስሙ የተባረከ የከበረ ይሁን፣ ጌታችን መድኃኒታችን። እስኪ ሰሞኑን እንግዲህ ሰምታችኋል፣ ብዙ ቦታ ቪዲዮ አይታችኋል። እያስባለው እንግዲህ ሀሰተኛ ነቢያት መግቢያቸውን እያጡ ነው። እግዚአብሔርም ስራ ላይ ሆኗል፣ በጣም እየሰራ ነው። ነገር ግን በኮሜንት የሚሳደቡኝ ሰዎች ገጥሞኛል። በቻናሉ ውጡ ምንሰራላችሁ ቅዱሳን ምናምን እያሉ ኮሜንት የሚያደርጉ እንዲሁም ባለጌነ እግዚአብሔር የቀባው ላይ እጅ እንዴት ታነሳለ? ምክንያቱም እሱ የተቀባው በበሊና ሳርካ ነው። በነገራችን ላይ አሁንም እንደታስሩን ፈልጎ፣ ከጌታችን ከኢየሱስ ክርስቶስ በቀር የተቀባ ማንም የለም። በአዲስ ኪዳን ተቀባ የሚባል ሰው የለም። በዚህ ዘመን ተቀባ ተቀባባ የሚባል ነገር እየሰማችሁ በበጎች መካከል የተላኩ ተኩላዎችን ስታችኋል ማለት ነው። አስተኛ ነቢያት ይሆናሉ ብሎ የተናገረውን የሁለተኛ ጴጥሮስ ሁለት ከዚህ ቀደም አንብቤላችኋለሁ። ቀናት መንፈስ ነው ቀንተ ነው የሚሉም አሉ። እና በምኑ እንደምቀና አላቅም። እኔ የእነሱ የአጫፋሪዎች ወገን ስለሆናችሁ ጨፍሮ አብራችሁ ይላ ምንም አላችሁ። እንደዚህ ይላል። የአዋርያ ስራ ምዕራፍ አስር ቁጥር 38 ላይ እግዚአብሔርም ናዝሬቱን ኢየሱስን በመንፈስ ቅዱስ በኃይል ቀባው፣ እርሱ መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርን ከእርሱ ጋር ነበር የሚለው ጌታችን ኢየሱስ ክርስቶስ መሲሁን ነው። በሌላ ሳርካ ዘይት ስላፈሰሱበት ቀባው የሚባል ነገር የለም። በአዲስ ኪዳን መቀባባት ቀርቷል። ጌታ ኢየሱስ ብቻውን የተቀባው እና ባለማስተዋል ብዙ እየተናገራችሁ ያላችሁ ቀጥሉ። እግዚአብሔር በስራ ላይ እንዳለ ያየው ነው እሱ ማሳያ እንዲሆን እንግዲህ ይህንን ቪዲዮ አንድ ጊዜ እናየዋለን ማለት ነው። የኢትዮጵያ የወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቅቋል። ኮንፈረንስን አስመልክቶ በጦር መሳሪያ አንድ አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮት ውጭ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ይፋ አድርጓል። የካውንስሉ ጽህፈት ቤት ኃላፊ ፓስተር ጌትነት ለማ በዚህ ዙሪያ ላይ መግለጫ ሰጥተዋል። እንደዚህ አይነት አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞች የመቃብር ስፍራ የላቸውም፣ የማምለኪያ ስፍራ የላቸውም። እሱን አድርጉልን ብሏል። ጦሩ የመንግስት ነው፣ ሰራዊትም የመንግስት ነው። እጀባ አያስፈልግም ሲሉ ነው የተናገሩት። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጭ ነው። በጦር መሳሪያ መታጀብ ትርጉም የለውም። ፍርሃት ሲኖር ነው መታጀብ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግሩ የሚፈጥርብኝ ህዝብ ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌልን ለመስበክ ከሆነም እጀባ አያስፈልገውም ሲሉ ተናግረዋል። እና እንድታስተውሉም ጭምር ነው። እነዚህ ነብይ ሳይሆኑ ብይ ብይ ነው የምጠራቸው ወንበዴ ተኩላዎች ናቸው። አሁን ምስል የምነግራችሁ በበጎች መካከል የተላኩት ተኩላዎች ናቸው። ምክንያቱም በፍሬያቸው ታውቋቸዋላችሁ ብሎ ጌታችን ራሱ በአንድ ማቴዎስ ምዕራፍ ሰባት ላይ ተናግሯል። በፍሬያቸውም እያየኗቸው ነው። ፍሬያቸው የዚህ ዓለም ትርፍ ነው። ኦኬ ለዚህ ነው የዚህ ዓለም ትርፍ አስወግዳቸው የሚለው ያዕቆብ በመልእክቱ ምዕራፍ አንድ ላይ በደንብ አድርጎ ይናገራል። እስፔሻሊ በዚህ ዘመን ስላለ ነው፣ ክርስቲያኖች ስለተባሉ ሰዎች ነው። ክርስቲያን ግን ክርስቶስን አልመሰለው። ንግግራችን ብቻ ነው ክርስቶስን ሊገልጥ የሚሞክረው ግን ህይወታችን ክርስቶስን አይገልጠውም። እያንዳንዳችን ነው እያልኩ ያሉት። ለምን ብዙዎቻችን ሀሰተኛ ነቢያት ደጋፊዎች ሆነን እንገኛለን? እግዚአብሔር ግን እንደዚህ ይላል። ያዕቆብ መልእክት ምዕራፍ አንድ ቁጥር ሁለት ሀሳብ ላለው በመንገድ ሁሉ ለሚዋልል ለዚያ ያገኝ አይምሰሉ ይላል። እዚ ቁጥር 21 ላይ እንደዚህ ይለናል እግዚአብሔር ጋር በዚህ በያዕቆብ መልእክት 1 21 ላይ ስለዚህ ርኩሰትን ሁሉ የክፋትንም ትርፍ አስወግዳችሁ ይላል፣ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃሉን አል በየዋነት ተቀበሉ። ቃሉን የምታድርጉ ሁሉ ሁሉ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ስለዚህ ባካችሁ አድምጡ። ጌታ ኢየሱስ በማቴዎስ ወንጌል 7 21 ላይ ምንድን ያለው ጌታ ሆይ ጌታ የሚልኝ ሁሉ መንግስት ሰብያት የሚገባ አይደለም። የሚገቡት ጥቂቶች ናቸው። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው። ስለዚህ በጠባቡ በር ግቡ ሚለል ጌታችን ኢየሱስ፣ በጠባቡ በር የሚገቡ ደግሞ ጥቂቶች ናቸው ብሏል። ስለዚህ ከነዚህ ጋር የተዳራቸው መዳራታቸው ብዙዎች ብዛት ይከተሏቸዋል። የኑፋቄን በቤተክርስቲያን አሽልኮ ያጎባሉ። እነዚህ ሊያርዱ ሊያጠፉ እንዳለው ማዎስ የዮሐንስ ወንጌል ምዕራፍ አስር ጌታችን ኢየሱስ ክርስቶስ ሌላው ሊያርድ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ህይወት እንዲሆንላቸው እንዲበዛላችሁ መጣዋል። እነዚህ ግን ሊያጠፉ በሌላው በር የሚገቡ ናቸው። እነዚህ ተጠቃሚዎች ናቸው ከበጎች መካከል ገብተው ግን የሚነጥቁ። እኔ መልካም እረኛ ነኝ ራሴን ስለ በጎች አሳልፌ እሰጣለሁ አለ ጌታችን ኢየሱስ። ስለዚህ ተጠንቀቁ፣ ለእናንተው ነው ለእኔ አይደለም። እስኪ በስፋት መግለጫውን እንመለከታለን ማለት ነው። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አሳሰበ። የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ አስጠንቋል። ካውንስሉ በትናንትናው እለት የተለያዩ ጉዳዮችን አስመልክቶ በሰጠው መግለጫ ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ከአስተምሮትም ውጭ ሲል ገልጾታል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያ አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስለው ልምምድ ተገቢ እንዳልሆነም ተናግረዋል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም፣ ብዙ አማኞች የመቃብር ስፍራ የላቸውም የማምለኪያ ስፍራ የላቸውም፣ እሱን አድርጉልን ያሉት የካውንስሉ ጸሐፊ ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው፣ አጀባ አያስፈልግም ያሉ ሲሆን እንደዚህ በሚያደርጉ አገልጋዮች ላይ እርምጃ እንደሚወስድም ካውንስሉ አስጠንቅቋል። አጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ አስተምሮት ውጪ ነው ያሉት ፓስተር ጌትነት በጦር መሳሪያ መታጀብ ትርጉሙ ሌላ ነው፣ ፍርሃት ሲኖር ነው መታጀብ የሚመጣውም ብለዋል። አክለውም አገልጋዩ በፖሊስ የሚታጀቡበት ሌላ ምክንያት እንጂ ወንጌል ለመስበክ አጀባ አያስፈልግም ሲሉ አስረድተዋል። በተደጋጋሚም እንደዚህ የሚያደርጉ አገልጋዮች በጽሁፍ በአካል ማስጠንቀቂያ ሰጥተናል፣ በቅርቡ እርምጃ መውሰድ እንጀምራለን ሲሉም በመግለጫው ተናግረዋል። በተጨማሪም ዘይት የሚሸጡ አገልጋዮች ከድርጊታቸው እንዲጠነቀቁ ያሳሰቡት የካውንስሉ ጸሐፊ ፓስተር ጌትነት በቤተ ክርስቲያን ዘይት የሚቸበችቡ ከድርጊታቸው እንዲቆጠቡም አስጠንቅቀዋል። ኮንፈራንስን አስመልክቶ ሲካሄድ የሚደረግ አጀብ፣ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ፣ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወመዋለን። ጊዛነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥረው ከተማው ላይ ሌላ አካል የገባ ሲመስል ድረስ እንደዚህ ማድረግ ተገቢ ነው ብለን ናምነ። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አቶ የሚቸገር ምዕመናን ስላለን የመንግስት አካላት እሱን ያርጉልን። አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በኪራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ሕዝብ አለ። መንግስት እሱን እሱን ይስራልለን። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዳል። እንደዚህ የሚያደርጉ አገልጋዮች የተለያየ ስያሜ ያላቸው አገልጋዮች ሊታረሙ ይገባል ብለን በጥብቅ ነው እኛ ይሄን የምንቃወመው። ፈጽሞ የወንጌል አማኞች ኢሜጅም አይደለም መጽሐፍ ቅዱሳዊ ይማለል ምንድን ነው ትርጉሙ? በመሳሪያ ታጅቦ በዛ ሁሉ ግርግር ወደ አንድ ከተማ መግባት ምንድን ነው ትርጉሙ? መጽሐፍ ቅዱሳዊ ቤኔፊቱ፣ ቫሊዩ ምንድን ነው እሱ? ነው ትርጉም አልባ ነው ለእኛም ስለዚህ እንደዚህ አይነት ነገሮችን ሁሉ አስመልክቶ በቅርቡ እንሰጣለን መግለጫ። መታገድ ያለባቸው ካሉ ይታገዳሉ። በፍጹም ይህን ኮምፕሮማይዝ አናረግ። ምክንያቱም በካውንስሉ አብረን በጋራ ስናመልክ፣ በጋራ ስናገለግል፣ በጋራ ስንታቀፍ ካውንስል ለእንደዚህ አይነት ነገሮች ጥላ ሆኗል። እንዲታረሙ፣ እንዲመለሱ፣ እንዲስተካከሉ ነግረናል ተደጋጋሚ በአካል ተነግሯቸዋል፣ በጽሁፍ ተነግሯቸዋል፣ ሰርተፍኬት ሲወስዱ ፈርመዋል። ይሄ ሁሉ ተደርጎ አንመለስም ብለው የዘይት ንግዳቸውን ከቀጠሉበት ዘይት መነገድ በካውንስሉ ፈጽሞ ስለማይፈቀድ መጨብጨብ ያለበት ጉዳይ ነው። አጨብጭቡላቸው ባካችሁ ለካውንስሉ። እንደዚህ አይነት ስራ በጣም እግዚአብሔር የሚያከብር ስራ ስለሆነ ማለት ነውና ደስ ብሎኛል። ፍሬ አፍርቷል ማለት ነውእና በስተመጨረሻም ዛሬ እንግዲህ መጋቢት 19 ታግዷል ማለት ነው። አቶ እዩ ጩፋ ዘፈኒ እዩ ጩፋ ዘፈኒ ነው የሚባለው በቅርቡም ዘፈኒ የሚል ስም አግኝተዋል። በስተመጨረሻ ፋይናላይዝ ተደርጎ እግዚአብሔር ክብሩን አሳይቷል ማለት ነው። እንግዲህ በዚህም ጉዳይ እስኪ ወንድማችንን እንሰማዋለን። ሁሉ ጊዜ አገልግሎት ያፈራ ነው መመን ብርሌ ባዛ ነው ሲባል አንድ ሰውዬ ይመጣና ብርላ ባዛ ነው ሲል የባንክ ቡኩን ይዞ የሄደ የሚያጓራ ምዕመን አፍርቼ ከሆነ የወደኩት እኔ ነው። ተባዛ አልተባዛ ሳይሆን አባ ታላላ አላባዛም እያላችሁ እራሳችሁ መጠየቅም የለባችሁ። ተባዛ አልተባዛ ሳይሆን ይሄን ፍለጋ ከሄደ እንግዲህ አስር ዓመት አገልግዬው ይሄን ፍለጋ ከሄደ ካልተጸየፈ፣ ኧረ አይሆንም፣ ገንዘብ በዚህ መልክ ነው የሚገኘው ብሎ የገንዘብ ፍላጎቱን ካልቆለፈ ካልዘጋው፣ እኔ እኮ ነኝ የወደኩት። እንዴ አውሬው ሲመጣ ምን ሊሆን ነው የኛ ምዕመን? እሱ ራሱ የብርሃን መልአክ መስሎ መስሎ ነው ሆኖ፣ አይደለም እሱ ራሱ የብርሃን መልአክ መስሎ አገልጋዮቹ የጽድቅን አገልጋዮች መስለው ነው የሚመጣው። ይሄ ዝም ብሎ እንትኑ አይነት አሁን ያለው አይነት ምናምን ሳይሆን የጽድቅ አገልጋይ መስሎ፣ አገልጋዮቹ የጽድቅ አገልጋይ መስለው፣ እሱ የብርሃን መልአክ መስሎ ከሰማይ እሳት እያወረደ የሚመጣውን እያጓራ ይከተላል ወይስ ያቆመዋል? ነው ከሆነ ነው እንዴ አሁን ያለው ምእመን ኮሪሪ። በጣም እኮ ቁጭ ብለን ራሳችን መፈተሽ አለብን እኮ እኔና እናንተ እኮ። እንደ ዕብድ እንደ ዕብድ ያደርገን ይገባል። ተጠርጎ እንዴት ይሄዳል የእኛ ምእመን? እሺ ይኸው ቡክ ቡክሽን አንት ይኸው ስልክሽን አስጠግ እንትንን አስጠጋ ይኸው እንዴ፣ ምን እየሰራን ነበር እኛ? ክርስቶስን ጢም ብሎ የተሞላ ሰው ይሄ ያምረዋል ወይ? እንዴ ክርስቶስን ጢም ብሎ የተሞላ ሰው እኮ እንኳን ገንዘብና በዚህ መልኩ የሚመጣ ገንዘብ እንዲ አንዳንዱ ደስ የሚል ነገር ሁሉ ያስጠላህ። እስኪ ፊልጵስዩስ ምዕራፍ ሶስትን አንብቡ። ደስ የሚሉ ነገሮችን፣ እንዴ አፒታይት የለኝም የሚለው ሰውየው ደስ የሚሉ ነገሮች ከእስራኤልም እስራኤል ከይሁዲም ይሁዲ በስምንተኛው ቀን የተገረጽ ከብንያም ወገን ይሆን ፈሪሳዊ ለጽድቅ የሚቀና ቤተ ክርስቲያን አሳዳጅ አሚን ይደረድረው ይደረድረው ልኮ ችግር የለውም ነበር ግን አንድ ነገር መጣና አፈራረሰበት ማን የሚባል ኢየሱስ የሚባል ነ ስለ ክርስቶስ ኢየሱስ ስለ ጌታ እውቀት ይሄ ሁሉ ነገር ረብ የሌለው ረብ የሌለው እንደ ጉድፍ እቆጥራለሁ ትልልቅ ነገርን እንደ ጉድፍ ያስቆጥራል እኮ ኢየሱስ ሲሞላ፣ እንኳን እንደዚህ የሚያንከራትት ትልልቅ ነገርን እንደ ጉድፍ ያስቆጥራል። ሹመትን እንደ ጉድፍ ያስቆጥራል። በኢየሱስ የተሞላ ሰው እንደዚህ አይንከራተትም። እግዚአብሔር አምላክ ሕዝባችንን በክርስቶስ መሙላት ያድርግልን። አይንከራተትም፣ ያረፈነው ነው ያረፈ ነው። በክርስቶስ ሙልት ያለ ብስል አለ እንዴ እየተከለከለ የሚኖርከው መሆን የለበትን ባይዚስታይን የእኛ ምእመን እንዳትሄድ እየተባለ የምናስፈራራው ኮ መሆን የለበትም። የኛ መመን ቴሌቪዥን እንዳትከፍት የምንለው ኮ መሆን የለበትም። የእኛ መመን በአይዚስ ታይም ኮ ራሱ የሚመርጥ ራሱ የሚመርጥ ራሱ የሚጸየፍ ይሄን ካልተቋቋመ የሚመጣውን ዘመን እንዴት ይቋቋማል? የክህደቱን ዘመን እንዴት ይቋቋማል? የአውሬውን ዘመን እንዴት ይቋቋማል? በድንቅና በተምራት የተሞላው እንዴት ይቋቋማል? ዘመን ይለምልም። ዶክተር ማሙሻ እግዚአብሔር ጸጋውን ያብዛልህ። የሚገርም ድንቅ አንደ በተርቱ በእውነት በመንፈስ የታጨቀ በክርስትና ወንጌል የበሰለ መምህራንን አድምጡ፣ ዋካሽ እንደዚህ ያሉ የክርስቶስ ኢየሱስ ወንጌል የገባቸው እሱን መስለው የሚያገለግሉትም ተከታተሉ፣ እዩ፣ ለሕይወታችሁ ስንቅ ያዙ ልላችሁ ወዳለሁ። በጣም በሚያሳዝን ሁኔታ እንግዲህ በህንድ ሀገር ፊኛ ማምለክ ተጀምሯል። ፊኛውን እንደ አምላክ አድርገውት እያመለኩት ነውና እስኪ የእነን ቪዲዮውን ነው፣ ሰርፕራይዚንግ ነው በጣም። በህንድ ፊኛን የሚያመልክ አንድ የሃይማኖት ቡድን ተመስርቷል። በዚህ ቡድን ውስጥ በሺዎች የሚቆጠሩ ሰዎች ያሉ ሲሆን በአየር የተሞላውን ፊኛ በምትመለከቱት መንገድ ተመስጠው እያመለኩ ይታያሉ። ህንዳውያን ከሱቅ ገዝተው ከዚህ ቀደም አምላኮቻቸውን ሲያመልኩ ነበር፣ አሁን ደግሞ ፊኛ ማም በጣም ነው የሚያሳዝነው። ወንጌል አልተሰበቀም፣ ወንጌል አልተራመደም። ኦኬ፣ ወንጌል በአግባቡ እየተነገረ አይደለም። አይ ቲንክ በደንብ ጥሩ ነገር አግኝታችኋል መረጃዎችን አግኝታችኋል ብዬ አስባለሁ ስለዚህ ቪዲዮውን ብዙ ሰው ጋር አድርሱት በሚቀጥለው ፕሮግራም እንገናኛለን ጌታችን ኢየሱስ ቢፈቅድ ጌታ ቢፈቅድ ና ብንኖር ጌታ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ይመጣል ማራናታ